በትራፊክ አደጋ የአስራ ስድስት ሰዎች ህይወት አለፈ። በምዕራብ አርሲ ዞን ነገሌ አርሲ ወረዳ ራፉ ሀርጌሳ ቀበሌ በደረሰ የትራፊክ አደጋ የአስራ ስድስት ሰዎች ህይወት ሲያልፍ በ22 ሰዎች ላይ ከባድና ቀላል የአካል ጉዳት ደረሰ። አደጋው የደረሰው ከሻሸመኔ ወደ አዲስ አበባ የሚጓዝ የህዝብ ማመላለሻ ተሽከርካሪ በተቃራኒ አቅጣጫ ሲጓዝ ነበረ በተባለ ተሳቢ የደረቅ ጭነት ተሽከርካሪ ጋር በማጋጨቱ መሆኑ ተገልጿል። አደጋውን ተከትሎም ከሟቾቹ በተጨማሪ በ 1 ራ 6 ሰዎች ላይ ከባድ እንዲሁም በሰዎች ላይ ቀላል ያኳል ጉዳት መድረሱ የነጌሌ አርሲ ኮሚኒኬሽን ጽፈት ቤት መረጃ አመላክተዋል። እጅግ አሳዛኝና ልብ የምነካ ነው። ወጥቶ ከመቅረት ፈጣሪ ይጠብቀን። እጅግ አሳዛኝና ልብ የምነካ ነው። በጥንቃቄ ማሽከርከር እንደሚያስፈልግ ጭምርም ነው። በዓለም ደረጃም የትራፊክ አደጋ ከሚበዙባት ሀገራት መካከል ኢትዮጵያ አንዷ እንደሆነች ጭምርም ነው። በጣም ጥንቃቄ ያስፈልጋል። የሰው ነፍስ ነው። ሾፌሮችም ጥንቃቄ ሊያደርጋቸው ይገባል። ምክንያቱም ያለዚያ ሰው ቤተሰብ ያለው ብዙ ኃላፊነት ያለው ሰው ነው እዛ ውስጥ የሚቀመጠው። እጅግ አሳዛኝ። ተሳፋሪም ሹፌሩም ራሱን መጠበቅ አለበት። ስለዚህ በጣም አሳዛኝና ልብ የሚነካ መረጃ ነው የተሰማው። ጥንቃቄ እንደሚያስፈልግ ጭምርም ነው። ነፍሲ ማር ሚኪኒንግ ሚኪታቦርን ቮይንን ቻነል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያግኙ። ሰላም ቆዩልኝ።